ሐራም ቪዲዮ ታያለህ አይደል? ተደብቀህ ወንጀል ትሠራለህ። ይህን ነገር ለአንዴና ለመጨረሻ ጊዜ መገላገል ትፈልጋለህ? መፍትሄ ገረ ቪዲዮን እናያለን፣ እናሳልፋለን። እሚስቆ ሲመጣ እንስቃለን፣ ትንሽ እንወርዳለን። የሚያስለቅስ ከሆነ አህ እንዴት ያሳዝናሉ፣ እናሳልፋለን። አህዋላችን ይሄ እንኳን ልንገሰጽበት እንኳን ልንመከርበት እንኳን ቀልብ ረግባ ልናረግስበት፣ ወላሂ ሁላችንም ደርቀናል። እኔ የምናገረው ስናገር ያለው እንዳይመስላችሁ፣ ሁላችንም ወላሂ በቀልባችን ሞተናል ይህንን አምነ መቀበል አለብን። ዛሬ ሁላችንም ኮምፒቲሽናችን ዱንያ ነው። እኔ ለምን ሠራችሁ፣ ለምን አገኛችሁ፣ ለምን ዱንያ ፈለጋችሁ? አደለም። ግን ስንገናኝ የምናወራው እውነት እንነጋገር ንነጋገር ስለምንድን ነው? ዮስፍ እንደው ማለት ነው ቀልብ እንዴት ነው ያለችው፣ ወንጀል ስትሠራ ይሰማል። ከመስጂድ ስትርጥ ማለት ነው ቀልብ እራቀች ብላ ትገስጽሃለች ቁርኣን ሳትቀራ ስትቀር በቀን ለምን አልቀራችን ብላ ቀልብህ ማነን ነው እንደው ያኒ ትከሳለ። ይህንን እንጠያየቃለን ስንገናኝ፣ ሰራ ወጣ፣ አገኘ፣ ለፋ፣ ቆረጥ፣ ይሄ ነው ስንሰባሰብ። ተው ስለ ያኒ ከመስጂድ ወጪ፣ ወላሂ መስጂድ ውስጥ ራሱ ወሬያችን ይሄ ነው። ታዲያ ለምንድን ነው ቀልብማ? ትደርቅ ሙስሊም አህዋሉ መሆን የነበረበት ሲገናኝ ሰላም አሌይኩም? እንዴነ ቤተሰብ ሰላም ነው? ደናነ እንደው ከቀልበስ፣ በኢባዳስ እንዴነ ያለኸው? እጅህ ላይ ሞባይል አለ። አ ዛሬ ሐቂቃ ሼር ላይክ ምናምን ነው የሚባሉት፣ ሼር ላይክ ምናምን የዘፈኑን ነው የምናደርገው፣ ወይስ የቁርአን ነው፣ የዳዕዋውን ነው። ሼር ላይክ እነሱን የምናበረታተው የእነሱ ተከታይ ምነው፣ ነው የቁርአን የሐዲስ የዳዕዋው ስለ እስልምናው ነው ወይስ ገንዘብን አውጥተ ለጀሃነም ራስን ትዳረጋል? ከምር ስትጠጣ ጀሃነም በገንዘብ ገሳ አሁ ማለት ነው። ገንዘቡን ከፍሎ ሰው እንዴት ጀሃነም ይገባል? ምን ያህል አህመቆች ነን፣ ምን ያህል ሞኞች ነን ብለው ይናገራሉ። አላህ ይፈርጀን። አላህ ነጃው ያጣ ጀነት የሚያስገባ መንገዶች ብዙ መንገዶች አሉ። አምስት ሳንቲም ሳትከፍሉ ጀነት ግቡ እያለ አላህ መንገዱን ጠርጎልን እያለ እኛ ግን ገንዘባችንን ከፍለን አይ ወደ ጃሃንም ይሻለን። ዘፈን ስታዳምጥ ገንዘብ ትከፍላለህ። ሚሞሪው ላይ ስታስጭን፣ ስልኩ ላይ ስታስጭን፣ ስልኩ ተገዝቶ ነው ሚሞሪው ተገዝቶ ነው አይደለም? ያስጫንክበት ተከፍሎ ነው ሄደ አዳራሽ ላይ ዘፈን ያለበት ኮንሰርት ስታዳምጥ ገንዘብ ከፍለህ ነው ከፍለህ ወደ جہنم ትገባለህ ገንዘብን አውጥተ ለجہنم ራስን ትዳረጋለ ኸምር ስትጠጣ جہنم በገንዘብ ይከሳው አለስ ነው ኸምር ማንም ማንንም አይሰጥህ ማን ይሰጣል حرام የተባሉ ነገሮች ሁላ ገንዘብ አለባቸው ገንዘቡን ከፍሎ ሰው እንዴት ጀሃነም ይገባል? ምን ያህል አህመቆች ነን? ምን ያህል ሞኞች ነን? ብለው ይናገራሉ። አላህ ይፈርጀን፣ አላህ ነጃ፣ አላህ ያውጣ። ወንጀል እንዳያስር ተጠንቀ፣ ወላሂ ኸቢ። አንዳንዴ ወንጀል ከመብዛቱ የተነሳ ተውባ ማድረግ ራሱ ትበራል። ታዲያ ያ ፍራቻ አላህን ወደ መተው እየወሰደ ይሄዳል። ታዲያ ከዚህ በላይ በወንጀል መታሰራለ እንዴ? አዎ እውነት ነው። አላህን ማመጽ ያስፈራል ያሳፍራል ግን ወደ አላህ መመለስን አይገድቦም ወላሂ ወላሂ አንተ በንጹ ልብ ከተመለስ ጌቴ ይቀበልሀል እስኪ ያው ከሰሞኑ ሁኔታም አንጻር ያው በእስራኤልና በኢራን መካከል በተደረገው ሁኔታም አንጻር ከራሳችንም ጋር በሚገናኝ መልኩ አንድ ቴሌግራም ላይ ያገኙትን ጽሁፍ በዚሁ አጋጣሚ ላንብብላችሁ ምን ይላል መሰላችሁ ዛሬ መካከለኛው ምስራቅ ብለው በሚጠሩት ቀጠና ውስጥ እየሆነ ያለው አዲስ መቅረጽ ነው። አንድ አገናኝ ሰንሰለት፣ ስትራቴጂካዊ እቅድ ገና ተተግብረው አልተጠናቀቁም። የባለ አንድ አይኑ ወኪሎች ወራሪዋ እስራኤልና አሜሪካ እንዳሰቡት ሙስሊሞች እነዚህን እቅዶች ለማክሸፍ ካልነቁ በስተቀር ምድር ይንቀጠቀጣለ። ወቁ። ይህ ጦርነት ይረዝማል። አሁን በቀላሉ ቢጠናቀቅ እንኳን በርካታ ዙሮች ይኖሩታል። ተባብሶ ይቀጥላል። ሙስሊሙ ይፈተናል። ሁለቱም ጭፍሮች ይዳከማሉ። ኢራን የፋርስነት ህልሟ ይጨነገፋል። ወራሪዋም የተሰበረ ክንፍ ይኖራታል። ምንም እንኳን ለኢራን ጠላት ብትሆንም፣ በዚህ ጦርነት አዲሲቷ ሶሪያ ተጠቃሚ ትሆናለች። በእውነተኛ መረጋጋት ውስጥ ሆና ያጣችውን ግዛቶች ለማስመለስ የሙስሊሞችን ክብር ለማስጠበቅ እድል ይፈጥርላታል። ጦርነቱ ፈጥኖ በወራሪዋ እስራኤል ጥቅም ከተጠናቀቀ ግን ለአሜሪካና ለወራሪዋ እስራኤል ሩኩ የወረደው ኡማ ወደ ሱጁድ ይሸጋገራል። በአርቲፊሻል ኢንቴሊጀንስ በኒውክሌር ጦር መሳሪያና በዲጂታል የቁጥጥር ዘመን ባለ አንድ አይኑ ከመጋረጃ ጀርባ ሆኖ እኔ ብቻ ነኝ መፍትሄ ሰጪ እያለ ይህችን ምድር ሊያበላሻት በጦርነት እያተራመሳት ይገኛል። ሰዎች ሆይ በኢንተርኔት ተውጣችሁ አትዘናጉ፣ በመፈክሮች አትታለሉ። ሚዲያዎች እውነታውን እንድትመለከቱ ጋርደዋችኋል። አስታውሶ ዳቦ ማግኘት የማይችሉ የማይሸጥ ልብ ያላቸው ሰዎች የሚፈተኑበት አመታት ከፊታችን ተጋርጠዋል። ላስጠነቅቃችሁ እንጂ ላስፈራራችሁ አልመጣውም። ንቁ፣ አትሸሹ፣ ጽኑ፣ ተዘጋጁ፣ ሰንቁ። አላህ በነገራቶች ላይ የበላይ ነው። አብዛኞቹ ሰዎች ግን አያውቁም። እንግዲህ ይሄ ጽሁፍ ግልጽ ይመስለኛል በደንብ አሁን ያለንበትን ሁኔታ ለመግለጽ ሁላችንም ማለት ይቻላል አሉ። የትኛውም ሰው ስልኩ ላይ ተጥዶ ነው ያለውና፣ የምር አላማችንን እየዘነጋን የምር እነሱ በሚፈልጉን መንገድ እየተቀረጽንላቸውን ያለ ነውና ወደ ራሳችን ልንመለስ ይገባናል። አላህ ያስተካክለን የአላህንም ድል እንድንረሳ አድርገውናልና አላህ ሱብሓነሁ ወተዓላ ወደ እሱም የምንመለስ ሰዎች ያድርገን። ብቻ ግን እስኪ ቪዲዮ ይቀጥላል፣ በደንብ እንጠቀምበት፣ እናዳምጠው። በነገራችን ላይ እንደዚህ አይነት ወጣ ያሉ ጽሁፎች፣ የተለያዩ ነገሮችን ማግኘት ከፈለጋችሁ የቴሌግራም ቻናል ሊንካችንን ወይ እስክሪኑ ላይ ወይ ኮመንት ላይ ወይ ዲስክሪፕሽን ላይ ያለላችሁ ገብታችሁ ፎሎ አድርጉ። ሀራም ቪዲዮ ታያለህ አይደል? ተደብቀህም ወንጀል ትሰራለህ። ይህን ነገር ለአንዴና ለመጨረሻ ጊዜ መገላገል ትፈልጋለህ? መፍትሄ ሁሉን ከረ። ይህንን ቪዲዮ ሼር ኮፒ ሊንክ ብታደርጉልኝ ደስ ይለኛል። ዱዓውን ስክሪንሸት አድርጉት። አላሁማ ክፊር ዘንቢ ወጣሄር ቀልቢ ወሐሲን ፈርጂ። ይህንን ድዓ በየቂን ከልብህ በል ብእዝንላህ ልከሪም ይወግድልሃል። በአሁኑ ሰዓት እጅጉን በጣም ወጣቱ እየተፈተነበት ያለ ነገር ቢሆን ይሄ ነው። እስካሁኑም ብዙ ነገር አሳጥቷችኋል። ከዚህም በኋላ ብዙ ነገር ያሳጣችኋል። ለነፍስያችሁና ለራሳችሁ ስትሉ ይህን ነገር አቁሙ። አላህ ብዬ ስለመወዳችሁ ነው የነገርኳችሁ። ቲክቶክ ላይ ሁለት ሰዓት እናጠፋል። ፌስቡክ ላይ አንድ ሰዓት እንገላለን። አንድ ጁዝ መቅራት ከ20 እስከ 25 ደቂቃ ብቻ ነው ሚፈጅ። አንድ ጁዝ አልተሳካም፣ አስር ደቂቃ ውሰድና ግማሽ ጁዝ ቅራ። እሱ አልተሳካም፣ አምስት ደቂቃ ውሰድና ሩብ ጁዝ ቅራ። ቁርአንን ሳንቀራው እንዳኑ ሳናየው እንዳያመሽ፣ በረከቱ እንዳይቋረጥብን፣ እዝነቱ እንዳይዘጋብን፣ ገልጠን እንክደነው

እብን መስዑድ ተጠጋቸው፣ እቅረ አለይ ያሉኝ፣ ቁርአንን አንብብብኝ አሉኝ። እብን መስዑድ ሀያ ያዘው፣ አአቅረ ወዓለይከ ኡንዘል፣ በአንተ ላይ ቁርአን ወርዶ በአንተ ላይ አነባለሁ? እንዲህ አላቸው። እሳቸው ነቢዩ ዐለይሂ ሰላት ወሰላም ስለምን አሉ። እኔ ከሌላ ሳዳምጠው ደስ ይለኛል አሉ። ተመልከት፣ ስብእናቸው ተማሪያቸው ነው፣ ከሱ ማዳመጥ ያስደስታቸዋል። እኛ ደግሞ ከእኛ ውጭ ሌላ እንዲደመጥ አንፈልግም። ብቸኛ የበላይ ተሰሚሞ የምንፈልገው ደግሞ እኛ ነው። ሌላውን ማድነቅ፣ ለሌላው እውቅና መስጠት እንዲህ አይነት ነፍስ ያመሽ ታደለ። እቅራብኝ ቁርአን አሉት። እንዲ አንተ ላይ ወርዶ ጅብሪል መጥቶ አስተምሮ እኔ ልቅራብህ እንዲ አላቸው። ከሌላው ሳዳምጠው ደስ ይለኛል አላት። ሱረቱን ኒሳ አቀረውባቸዋል። ገጾችን አገላበጥኩ። ከዛም አንድ የቁርአን አንቀጽ ላይ ደረስኩ ፈከይፈ ኢዛ ጅእና ምን ኩል ኡመት ብሸሂድ ወጅእና ብከ ዓላ ሃኡላኢ ሸሂዳ፣ እንዴት ሊሆን ነው ይላል ቁርኣን። በያንዳንዱ እመት ላይ ምስክር አድርገን ስናመጣ፣ አንተንም በእመቶች ላይ ማድረስህን ምስክር አድርገን ስናመጣ፣ ነገሩ እንዴት ሊሆን ነው ይላል። ክስተቱ አስፈሪ ነው። መልእክተኛው እዚ ላይ ሓስቦክ በቃ ሓቁም አሉ ኢብኑ መስዑድ አልቀና፣ ብሎ እያየዋቸው ይላል ፈኢዛ አይናሁ ተድሪፋን አይናቸው በእምባ ታጥቦ ነበር ይላል። ነቢዩ ዐለይሂ ሶላቱ ወሰላም መቅራት አልቻለም። ቢያንስ እናዳምጠው። የቁርአን ትክክለኛው ጥፍጥናና እምባ የሚመጣው ስትቀራው ሳይሆን ስታዳምጠው። ኢማሙ ሲያሰግድ ተራዊ ሲሰገድ ስታዳምጠው ከምትቀራው በላይ ሁሹዕ ይመጣል፣ ተደቡር ይመጣል፣ እምባ ይመጣል። አላህ ሱብሃነሁ ወተዓላ በሰማነው የምንጠቀም ሰዎች ያድርግን። ይሄ ቪዲዮ ከተመቻችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት ማድረጋችሁን አትርሱ። በቻናላችን አዲስ የሆናችሁ ሰዎች ወይም ደግሞ እስካሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ። ሁልጊዜ ቪዲዮ ስንሰራ ይመጣላችኋል። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ ያለላችሁ፣ ገብታችሁ ፎሎ አድርጉ።